የጸዳል ኢትዮጵያ ኔትወርክ በዛሬው ታሪክን ወደ ኋላ ዝግጅታችን ለበርካታ ዓመታት ካርቶግራፈርስ፣ ጂኦግራፈርስ፣ አገር ጎብኚዎች፣ መንገደኞች፣ ቫይስሮዮች፣ ሮዎች፣ ዲፕሎማቶችና አምባሳደሮች የቀይ ባህር ጠረፍን እስከ ዘይላህ ድረስ ያለውን ግዛት ታሪኩን በቅደም ተከተል ሰንደው ካስቀመጡት ወደኋላ መለስ ብለን የምንመለከትበት ነው። ገናናም ታሪክ የነበራት ኢትዮጵያም የባህር በሯም ከቀይ ባህር ጫፍ እስከ ጫፍ ከነበረበት ዛሬም ከባህሩም ከውሃውም ጫፍ ግዛቷን ድንበሯ ተነጥሎም የባህር በርና የራሷ ወደብ የነበራት ሀገር፣ ወደ ባልባና የባህር በርን በርቀት እንድታይ ለምን ተደረገም? ታሪክን ወደኋላም ክፍል አንድ ዝግጅታችን እነሆ፣ አሁን ይዘንላቸው እንቀርባለን። ዘመኑ ቅኝ ገዥም ተገዥም ያልነበረበት ሀገር አሳሾች ዓለምን አዳርሰው ያልጨረሱበት አሜሪካን የሚል ሀገር ስሙም ታሪኩን ባልተሰማበትና በማይታወቅበት ኢትዮጵያ ኔሽን ስቴት የሚል የመንግስት ቅርጽ የነበራት ሀገር መሆኗን ታሪክ የመዘገበው ነው። አረቦች፣ ፖርቹጋሎች፣ ቱርክ፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ግብጽ ሁሉም በታሪክ ሰነዶቻቸው ላይ ያስቀመጡት የቀይ ባህር ጠረፍ የኢትዮጵያ ግዛት እንደነበርና ኢትዮጵያ በማንኛውም ጊዜ ግዛቷንና ወደቧን የደፈረ ቢኖር ሳትቃወምና ሳትከላከል የቆየችበት ዘመን እንዳልነበር ነው። ኢትዮጵያም በፈቃዷም ሆነ ወይም ያለ ፈቃዷም በኦፊሴልም ሆነ ወይም ባልሆነ አፈጻጸም መንግስታዊ መብቷን በማንኛውም ግዛቷ አስከብራ እንደቆየችም የታሪክ ሰነዶች መለስ ብለን ከአረብ ጸሐፊዎች አህመድ አልያሱብ የተባለ ጸሐፊም ሴርካ በተባለ መጽሐፉም ከ870 እስከ 890 ዓ ም የቀይ ባህር ታሪክና የጂኦግራፊ ምርመራው ላይ ኪታብ አል ቢላደን በተባለው ድርሰቱ የአፍሪካም የቀይ ባህር ጠረፍ እስከ ዘይላ ድረስ ያለው የኢትዮጵያ መንግስት ግዛት መሆኑን ጽፏል። መሐመድ አቡል ቃሲም እቡን ሐው ቃል በሌላ በኩል ሲርካ በተባለው ሁለተኛው መጽሐፉም በቀይ ባህር ይኖሩ የነበሩ የእስልምና እምነት ተከታዮች ለኢትዮጵያ መንግስት ግብር ይገብሩ እንደነበረም ጠቅሷል። ዘመኑ ከ950 እስከ 957 ዓ ም ባለው ጊዜ ነበረም። ኤድርስ የተባለ ሹም ሲርካ በተባለ መጽሐፉም ከ1100 እስከ 1006 ዓ ም ባለው ጊዜም በታወቀው ኪታብ አልሆኒል በተጻፈው ድርሰቱ ላይ በቀይ ባህር ያሉት ሀገሮች የኢትዮጵያ መንግስት ግዛት እንደነበሩ አረጋግጦ ጽፏል። ኢብን ሰይድ የተባለን ታሪክ ጸሐፊም እንዲሁ ሴርካ በተባለ ሶስተኛ መጽሐፍ ላይ ከ1214 እስከ 1281 ዓ.ም የኢድሪስን ጽሑፍ በመደገፍ የኢትዮጵያ ሰው መልከቀናነትን ሲጽፍ እንዲሁም የቆዳቸውን ጠይምነትና ደምግባት ጭምር ጠቅሶም አንስቷል። የአረብ ታሪክ ጸሐፊዎች የቀይ ባህር የኢትዮጵያ ግዛትነትን ምስክር ነው ሲጽፉ በጥንቱ ዘመናቸው በዚሁ አላበቁም። አብዱል ፈይደል አልኦመሪ መደፈርን እንዲሁም አብን አብድል ፈይደል እስከ 1441 ዓም ድረስ በተመሳሳይ ታሪኩን አስቀምጠዋል። ከአረቦች ዘግየት ብሎ የመጡት ደግሞ ፖርቹጋሎች ናቸው። ፍራንሲስኮ አልቫሬዝ የተባለን የፖርቹጋል ንጉሥ ቄስ የነበረም ከ1520 እስከ 1526 ቀይ ባህርና አካባቢው ላይ ኢትዮጵያ የነበራትን ይዞታ በዝርዝር አስቀምጧል። ፔድሮ ፖኤዝ፣ አማኑኤል ዴኤሜዳም፣ ዳጎል ማንዴዝ፣ አባጃሩም ሎጎ ሁሉም እንደ አረብ ጸሐፊዎች ሁሉ ተመሳሳይ ምስክርነታቸውን ሰጥተዋል። ከ10ኛው እስከ 18ኛው ክፍለ ዘመን ታሪኩ በዚህ መልኩ ይቀመጥ እንጂም፣ በ19ኛውና 20ኛው ክፍለ ዘመን ላይ ደግሞ በቅ ያሉ ሀገሮች ያስቀምጡትን ሰነድ እንመለከታለን። ሙሴ ሻሎፕ የተባሉ የፈረንሳይ ቅኝ ግዛት ሚኒስትር ካፕቴን ራሰል የተባሉትን ወደ ቀይ ባህር እንዲጓዙና ምርመራ እንዲያደርጉ ይልኳቸዋል። አላማው በቀይ ባህርና ጠረፍ ለፈረንሳይ የሚሆን ስፍራ እንዲፈልግና የፈረንሳይ መንግስት እግሩን አስገብቶ የሚቆይበትን ቦታ እንዲያዘጋጅ ባዘሰው ጊዜ ትኩረት እንዲሰጥ ያደረገው ዘይላ፣ ምጽዋ፣ መንክሌና አርኪኮ፣ እነዚህ ባህር ጠረፎች ደሴቶችን በአይነ ቁራኛ ተጠባበቅ፣ ማንም እንዳይወስዳቸው የሚል ነበርም። ካፕቴን ረሰል ጥናቱን ሲያጠናቀቅ ታኅሳስ 28 ቀን 1859 ለሚኒስትሩ በጻፈው ማስታወሻም በአይነ ቁራኛ ተጠባበቅ ያልከኝ ስፍራዎች በሙሉ የኢትዮጵያ መንግስት ግዛቶች ናቸው ሲል ጽፎለታል። ወልተር ፕላውደን የተባለ የእንግሊዝ መንግስት ቆንስል በኢትዮጵያ ለ13 ዓመታት ከ1847 እስከ 1860 ቆይቷል። ስለ ቀይ ባህር ጠረፍ በጻፈ ማስታወሻ፣ ቀይ ባሕረ ጠረፍ የሆኑት አካባቢዎች ጥርጥር በሌለ ሁኔታ ከቀድሞው ዘመን ጀምሮ የኢትዮጵያ ነገስታቶች ባሕረ ነጋሽ እያሉ የሚጠሩት የባህሩ ጠረፍ ጭምር የኢትዮጵያ መንግስት ግዛት እንደሆኑ አውቃለሁ በማለት ምስክርነቱንም ሰጥቷል። ሎርድ ቫለንታይን የተባለም ሌላው የእንግሊዝ መርከብ አድሚራል ከ1803 እስከ 1806 ምጽዋና አርኬክ ሲመላለስ ቱርኮች በስም ብቻ የእኛ ነው እያሉ ነገር ግን ባነጋገር ብቻ እንጂም ሀገሩ ላይ ቱርክ ተቀምጦ ያከናወኑ ነገር የለም በማለት ደሴቶቹና ወደቡ የኢትዮጵያ ጥንታዊ ግዛቶች ናቸው በማለት ጽፏል። ኤድዋርድ ብሌንድ ቨን ሎሎቦርክ የተባለ የቤልጅየም ቆንስል ከ1839-1842 ዓ ም የኢትዮጵያ በነበረ ጊዜ በጻፈው ሪፖርት ኢትዮጵያ የቀይ ባህር ወደብ አንፋሎ የተባለውን ግዛቷን አንድ የጦር መርከብ ከአምስት መቶ ወታደሮችና መድፎች ጋር ስንልክ የኢትዮጵያ ሕዝብ ምንም ያህል ኃይለኛና በተፈጥሮ ታዋጊ ቢሆንም ለአስር ሺህ የባላገር ወታደር የእኛ አምስት መቶ የሰለጠነ ወታደር የሚበቃ ስለሆነ ስራችንን እንጀምር። ግዛቱ የነሱ ቢሆንም በጥንቃቄ ይህንን እንከታተል ሲልም ጽፏል። ታሪኩ እንግዲህ እንዲህ እያለም ይቀጥላል። ነገር ግን አፍሪካን የመቀራመት የጋራ ምኞት እያደገ መጣ። አሮጌ የተባለው የፖለቲካ አቋሚ እየከሰመህ ለአዲሱ የአፍሪካን የመቀራመት በር እየከፈተ ሄደ። እንግሊዝና ፈረንሳይ ቀድመውኑ ነበሩ። ፍላጎትም ነበራቸው። አዲስ የተፈጠሩ ጣሊያንና ቤልጅየምን ጨምሮ በ1840 የቀይ ባህር ጠረፍን ቦታ ለመያዝ ሽሚያ ተጀመረም ከ60 ዓመታት በላይ የቀይ ባህር ጠረፎችን ለመያዝ ምኞትና ጥረት የነበራቸው አውሮፓውያን አንዳንዴ በፈቃድ ሌላ ጊዜ በውል እንደየዘመኑ ደግሞ የተለያየ ምክንያትን በማቅረብ ቀይ ባህርና የኢትዮጵያን የባህር ድንበሮች መቀራመት ጀመሩም ቀዳሚዋም ፈረንሳይ መሆኗን ሰነድ ላይ ተቀምጧል የቀይ ባህር የኢትዮጵያን ጠረፎችና ወደቦች ታሪካዊ ባለቤትነታቸው የኢትዮጵያ መሆኑ እየታወቀም ከሕግ፣ ከፖለቲካ፣ ከታሪክ አንጻር የነበራቸውን የመንጠቅ ሂደት ግን በዝርዝር ለመመልከት እንሞክራለን። ክፍል አንድ ዝግጅትን በዚሁ ነው የምንቋጨው። የፈረንሳይን አካሄድ፣ የእንግሊዝን አመጣጥ፣ የጣሊያን ማወጣትና አካሄድ እንዲሁ በዝርዝር ተመልክተን የቀይ ባህር ዳርቻዎቻችንን እንዴት እንዳጣናቸው ለታሪክም ለፖለቲካም ለሕግም ጥያቄ የሚያስነሱ ጉዳዮችን በዝርዝር ይዘንላችሁ እንቀርባለን። ክፍል አንድን በዚሁ ያጠናቀናል። ዝግጅታችንን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎች ያልደረሳቸው ደግሞ እንዲሁ እንዲደርሳቸው ታደርጉ ዘንድ በአክብሮት እንጠይቃችኋለን። መልካም ጊዜ።